እና ይሄን ይመስላል ዛሬ ኢዲያችን ማለት ነው ነው እና ይህን ይመስላል ብላለ ይሄ ውዙ መራቶ ማለት ነው። ይሄ ሀሊማ ነው አይደለም ሽንኩርት ነው። ያው ስጋው እስከሚበስል ነው። እዚህ ጋር እንደዚህ በዚህ መልኩ ትላላችሁ እዚህ ጋር አድጫን እናዘጋጃለሁ። ስጋው ሲደስል ማንከፋፈል ብቻ ነው ያለው። እንትን ማለት ነው ስጋው በመገፈጅ ሁኔታ፣ መገፈጅ ነው የሚባለው። ሰው ሀገራችን በመገፈጅ ሌላ ተርሽ እስኪ ያዛን ተደም ይህም ይመስላል ቻለው

ከዛ ፍቅር ካለ ሁሉም ነገር